የህዝብ ተወካዮች ምክር ቤት በአርባ አንደኛ መደበኛ ስብሰባው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ አጽድቀዋል የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የህግና ፍትህ ጉዳዮች ቋሚ ኮሚቴ በጋራ በመሆን አዋጁን አስመልክቶ ሪፖርትና የውሳኔ ሀሳብ ያቀረቡ ሲሆን የህዝብ ተወካዮች ምክር ቤት አባላት አዋጁን አስመልክቶ ጥያቄዎችን አንስተዋል ምንድን ነው መቶ ሀምሳ ሺህ እንደ ትሬሾልድ እንደ መነሻ የተቀመጠው ራሽናሊው ምንድን ነው ቋሚ ኮሚቴ ይህንን ምናልባት በደንብ በዲቴይል ካየህ እንድነግረን ነው። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ መሐመድ አብደው ለተነሳው ጥያቄ ምላሽ ሰጥተዋል። ኢንቨስትመንት እንዳሱ ኢንቨስትመንቱ ራሱ ሁለት መቶ ሺ ነበር ዶላር ነው ሚኒማም ኢንቨስትመንት የሚጠይቀው ኢንቨስት ለማድረግ የቤትን ለማኝ ሳይሆን እንደው ኢንቨስት ለመስራት ይሄ መቶ ሀምሳ ሺህ ከዛ ጋር ነው ብሎ ነው። አንዳንድ ሀገሮች እንደውም ከዚህ ዝቅ ያለም አላቸው፣ ሀምሳ ሺ መቶ ሺ አፍሪካ ሀገሮች ከፍ ያለም አላቸው። እና አቨሬጅ የተወሰዱ በመዘዝ ቦታ አምሳሺ ነው። የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አግባብ ለማህበረሰቡ ተጽዕኖ ያመጣል የሚል ስጋት እንዳላቸው የምክር ቤቱ አባላት አንስተዋል። የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች ገዝተው እንዲሁም መሬቱንም ወስደው መኖሪያ ቤት በመገንባት ያለውን ሪሶርስ ተቀራምተው አገሪቱ ዜጎች ግን ተጠቃሚ የማይሆኑበት ነገር ሊፈጠር ይችላል ነው አንዱ ስጋታችን። ቋሚ ኮሚቴው በበኩሉ አዋጁ የኢንቨስትመንት ፍሰት ለመጨመር የሪል ስቴትን ዘርፉን ለማነቃቃትና አማራጩን ለማስፋት እንዲሁም ማህበረሰቡን ተጠቃሚ ለማድረግ ያግዛል ብለዋል። አሁን ይሄ የውጭ ዜጋ ይመጣና ሰብዎችን ቢገዛ በገበያ ዋጋ ቢገዛ ሰላሳው መንግስት ሰላሳ ቤት አገኘ ማለት ነው። ለባይን መካከለኛ ለመካከለኛ ዝቅታ ግበይ ላላቸው አሁን ብንሰራ ስራ ሚሰጥ በብዛት ቤቶች ከተሸጡ እኛ ሪል ስቴት አልሚዎች በዛ ያለ ቤቶች ይገዛሉ። እነሱ ደግሞ ቤታቸውን ሲሰጡ ሰባ ፐርሰንቱን የሚገዛቸው ካገኘ ሰላሳው መንግስት አገኘ ማለት ነው። በዚህ ኮሚኒቲ ኢፌክት ነው የመረዋ ቤትን ችግር ይፈታል ተብሎ የታሰበው። ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ስያሜ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ ወደሚል ስያሜ የተቀየር ሲሆን የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው በአዋጁ ላይ ተወያይቶ በአራት ድምፅ ታቅበው በአብላጫ ድምፅ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት ረቂቅ አዋጅን አጽድቀዋል።